ሳጥኑ እኮ የሰውን ልጅ እኮ ስታዩ እኮ እዚህ ላይ እኮ እግዚአብሔር ምስክሬ ነው። እኔ እኮ ያ እኮ ነው ተባብረን ምናምን ስንቅሶ ይመለሳል ምናምን አንድ ሰው ወይ ሲያጠፋ ምናምን ወደ ሌላ ወሰዱት። እኔ የለሁበት፣ እኔ የለሁበትም። እኔ እንደዚህ አይነት ነገር አልወድም፣ አልወድም። ይህ ማነው ቆንጆ ባካችሁ የሚርወጣ አበሻ ይመስላል እሳጠቆር ያለው እንድመስለኝ። ተነስተን እንከተል ማንም ሳያስድብር ያለበትም እኔ ከእናንተ ጋር አልቀላቀልም። ይ ከባለጌው ጉሩብ ጋር እኔ ቢቀርብኝ ስኒ እናንተ ሰዎች አሁን በቀደም በቤታዊ አጥፍቼ ነበር። እዛ አሁን እኔ አገባኝ እኔ እናንተን መደገፍ ገደል መግባት ነው። ይው ዶክተር አቤ እናንተን ደግፎ ሄዶ ገደል ገባ። የው ራሱን ገደል ሊገባ ትንሽ ቀሩ። እናንተን የተደገፈ በሙኑ እንዲ ብሎ የተደገፈ በሙሉ ይወድቃል። መቸር እናንተ ሰዎች በስነስርቱ ሀሳባችሁ ደና ምን ምንም ከራው እንቆጣ ስ ወደ ሌላ ወሰዱት። እግዚአብሔር እንዲ ልክ አይደለሁም እኔ ልክም አይደለሁም። ከነዚህ ሰዎች ጋራ ልገጭ ፈልገና ይቅርብ። እንኳን ሰደሮች እግዚአብሔር ምስክር ነው። በቀደመና በቤታየ እንደዚህ ሲያደርጉ እኔም ፍንፉናልኩና ሳይ ነገሩ ወደ ሌላ ነው የሚሄዱ ሁልጊዜ ሴትን የማዋረድ ዘርን የማዋረድ በቃ ሀሳብን ማለት ነፃነትን መንፈግ በቃ ነፃነትን የመንፈግ ኦፕራሲዮን ሆነች፣ ምን አገባኝ እኔና ምነካችን። ኦፕራሲዮን ስለሆነች ብቻ ለምንድ ነው የምነፍጋት? የሌለ ነገር ውስጥ አስገብም፣ እንደምንም ብዬ ወጣው። አሁን ደግሞ ትናንትና አናደደ። እኔ ደግሞ እሱ መሆኑንም አላወኩም። በነገራችን ማታ ላይ ያወቅሁት ይሄ ነው እንዴ ብዬ እሱም እራሱ ተናግሮ እኔ በነ ሳምሬል ምናምን ምናምን ስል እንዴ ብዬ ኦኬ። ሌሊቱን በሙሉ ሲወርዱበት አደሩ። ጉዴቱ ሪስክ ሄደ ነው። በዚህም በኩል ገመድ ይጎትታል የትግራይ ኮሚኒቲ፣ በዚህ በኩልም የአማራው ኮሚኒቲ ገመድ እየጎተተ፣ አንድ እንደውም ሰው ሆኖ የተገኘው ጆከር ነው። ጆከር እግዚአብሔር ሁሉንም አያለው። ይህም ዱፋን ዱፋ እንዳለ አምስት በሬ የሚበላ ግርብ እኮ ወዶ እኮ አይደለም። ለካ ያ ጁላን ጭፍ አምስት የናይጄሪያ ልጆቹ አሳድግም የሚለው ነገር እያስባችሁና አምስት በሬ ነው የምትበላው፣ መቺስ ትበላላችሁ አለ አይደለ። ልጅም ተወልዷል። እኔ የምለው ግን፣ ወይስ እኔ ጋር ያለው ነገር ለየት ይላል። እኔ እኮ እንደ ሄሊኮፍተር ካልተሽከረከርኩ

መስራት ያለበት ደግሞ እንዴት አድርጎ ስለ ሀገር ለዋላዊነት የሚያወራው ግን ከወፍራም ሰው ጋር የሆነ ነገር አድርጌማ ስሜቱን ፊልም ማድረግ እፈልጋለሁ፣ ታይም ማድረግ እፈልጋለሁ። አይስ ወይም ወፍራም ሰው ወፍራምና ወፍራ ምንድን ነው የሚሰማው ነው ማለት በቃ የሆነ በቃ እንዴት ነው ቢሆን ነገር ምን ምን እንደምትጠይቅ ታውቃላችሁ? የሆነ ነገር ልትበሉ ስትሉ ሲረቃችሁ ይልቋቸው፣ በተለይ ዶሮ ሲሰራታቸው፣ ዶሮ ተሰርቶ ምናምን ምናምን ነገር ልክ ልትበሉ ስትሉ ሲርቃችሁ፣ የወፍራም ዘብ ሸክሸካ እንደዛ ነው። ልክ ልትበሉ ስትሉ ቦርጩ፣ ልትበሉ ስትሉ ቦርጫ፣ አንዱ እንኳን ቀጭም ቢሆን የሆነ ቦርጩን በገመድም እንደዚያ ሲይዘው ወይም በመርፌ ቁልባ ይዘው ቀጭኑ ከላይ ይሆናል። አሁን ሚገባኝ ጉቶ ቦርጫ ሚስቱ ቦርጫ፣ እንቁርቲ ቦርጫ፣ ዱቄት እንኳን ቦርጫ የላትም። እርሱ ደግሞ ቁጭ ብሎ ነው የሚውለው። ወይኔ ጌታ፣ ወይ እኔ ማየት ፈልጋለሁ። አይስወን እኔ መቅመስ እራሱ ፈልጋለሁ። ከወፍራም ሰው ጋር ምን አይነት ፊሊንግ አለው? አይስወን መቅመስ እራሱ ፈልጋለሁ። ከዛ እነዚህ ዘመት ይመጡና የውሸላ አጥረትና የስሜት ሽግሸጋ እጥረት ያለበት ባልና ምስት፣ ይመጣና የኢትዮጵያ ሕዝብ ላይ እንጉልፋቶ ላይ ንቡፍንቡፍንቡፍ ይላል። በጣም ማቸግርም አለ። የጉቶና የንቁርቲ እንቁርቲ ብታይዋት ወይ የንቁርቲማ ሲያስጠላ ወይ የንቁርቲ ወይኔ ሲያስጠላ አልኳቸው። አይስ እንዴት እንደምታስጠላል ነግራቸው አላህ ያረብ የአላህ ያረብ ያትበልንም። በሉ በሉ በሉ። እኔ ሳስበው እራሱ የበላውት ሊወጣ ነው። ግን ማየት ፈልጋለሁ። የጉቶንም ወሸላ ማየት ፈልጋለሁ ያገጠስ ማውጣት ያቅቶ አስባችሁታል። ኢትዮጵያ፣ አማራ፣ ኦሮሞ፣ ትግሬ ብሎ ሲያወራ መጀመሪያ የወሸላ ነፃ አውጪ ጉቶ ወሸላሽም ነፃ አውጪ ጉቶ እኛ ሚስትህ አንተ ላይ ነፃ አውጪ ድርጅት መስራት አለበት። መጀመሪያ የቤታችሁን ችግር ፍቱ። የወሸላ እጥረት ያለበት በሙሉ ይመጣና እዚህ ላይ ቡፍን ቡፍ ይላል። የኢትዮጵያ ህዝብና ያገኘውን ቶፒክ እያያዘ እኔ ከእናንተ ኩል ከዚህ በኋላ በየቀኑ እየመጣው እዚህ ያለው ምክንያቱም እኔም የሆነ ችግር አለብኝ ማለት ነው። አሁን ራሴን እየታዘብኩትኝ ነው፣ ራሴን እየታዘብኩት ነው። እንደ እናንተ በየቀኑ ቶፒክ እየፈለግኩ ከሆነ ወየውሸላ ኖ ኖ ኖ ዎርክ ኖ ዎርክ ኖወክ ዮኒ ማኛ እንኳን ኦኬ ቁጭ ብሎ ስለሚውል ወሸላው ወደ ውስጥ የሚገባ ነው የሚመስለኝ። ዮኒ ማኛ ምክንያቱም ቁጭ ማለት ቦታ ወሸላ ወደ ላይ ትሆናለች። ሲገለበት ያየናት እንደ ሲገለበት እንዲ ብለን ያየናት ባቄሏ ሚል ወንድ ምላሱ ብቻ ነው ወይ? በምላሱ ይልሳል፣ እንኳን ይልሳል፣ ያስታውቃል።

ወገብ የሚታል ብሎ የወጣ ነበር ነገር እየው፣ አለቀ። ጨርሰነ ጨርሰነ፣ ሸጠን በስለት የሚያስረግዝ በሙሉ በስለት በሙሉ። የአማራ ሕዝብ ሰላም እኔ ጀግና ነው። ሞጣ ብቻ ሞጣ። ወሸላ አሉ ሞጣ። ያስታወቃል፣ ጎጃሚ አይደለም አለ። ወሸላ፣ ወሸላ አይደለም፣ ምንዝሩ አለው። ሞጣው አንድ ቀን አይተናል፣ ሄለን ስታስጨፈረ አለ ሞጣው አንድ ቀን ሲዘል እኮ አብሮ ዘለዋል እኮ ያያ እግዚአብሔርን ዛሬ ሄለን ቂጦ ኡጋንዳ ሄለን አሁን ኡጋንዳ ሄደችው። ስወር አንድ ቀን ስትዝ እንዲን ያ ስቂጦ አገልበጥ ስታረግ ሸለት አረገውና ሲነሳ አብሮ አልተነሳ። አበባው ዘላኔ አበባው ዘላኔ ነው ያለው ያ አንድ ቀን ደግሞ ከያሬድ ጋራ ዮን ይማኛ እገለበጣለሁ ሲል

ችግር ችግር አለባቸው። ተውት ጉቶ፣ ተውት ጉቶ አምስት በሬ የበላ ችግር አለበት። ለዚህ ነው ሚስትየው ራሱ ምትለው። ወይ ወይም የሆን እንትን ጠቀሙ ይሆናል። ይሄ ሱቅ የሚገዛው ስሙን አቅጣራው አንች ዜዶ የምትባይ ሴትዮ ሄጅልኝ። እኔ ራሴን ችጌ ነው የምናገረው። ሄጅልኝ ለቀቅ አርጊኝ። እኔ አሁን አሞራውን ልደግፈው የመጣው እዚህ ዞሩበት ማለት ነው። ስለዚህ እኔ ከባድ ችግር አለባቸው እነ ጉቶ እና ነጉቶ። ጨርሰናል እንዴ ቁጭ ብለው ብቻ ግን ልጆቻችንን እንዴት አርገን ህዝቦችንን እንምራ? ድሮስ መሪ ነበርን። በዚህ በኩል እስክንድር እስክንድርም ጫካ ገባ ጀዋርም ዝም ብሏል። ለነገሩ ኦሮሞ በዚህ ነገር ላይ እኔ ተንቀልቀይ እዚህ ገብቼ ምዘባርቅ ቢቀርብኝስ። አይደኔማ ከነዚህ ሰዎች ጋር ማልስማም እየዘባረቅኝ ነው። እውነት እግዚአብሔር ሁለቴ የተሳሳትኩኝ በህይወት ግን ከምሬ ልንገራችሁ ስሬስ እኔ አልሳሳትም ተሳሳት፣ ማንን እየተከተልኩ ነው ያለሁት? ልክ አደለ የሚያልኩት ነገር ማለት ነው። መቆንጠት መቆንጠጠልብሽ፣ ይሁንማ ፓውዛማ መውሰድ አለብሽ ለጊዜው። ጆሮሽን ቆንጠጠሽ አስብሽበት መናገር አለብሽ እንጂ እንዴ። እኔ የምለው ትውልድ ዲዳም ለትውልድ ምክር አይሆንም ምላለው። ጠምጥመው ጠምጥመው ጠምጥመው ወደ ዘር ከተቱት። እነዚህ ሰዎች ሁሉ ጊዜ እዚህ ላይ ተጥደው የሚውሉት የወሸላ ችግር ያለባቸው የቆለጥ ችግር ያለባቸው ምናምን ስለሆኑ እኔ አያገባኝም፣ አያገባኝም። ጨርሻለሁ።